ይዝጋ አይ ቲንክ ፌር አይደለም። እንትን የምትሉ ማለት ነው፣ ኮንትሮል አድርጉት። ኦክቲፊላ አስያ ያላችሁ ልጆች ማለት ነው፣ የምትፈልጉትን ነገር ካለ ማለት ነው። አሩ ሰኒ ሞታ አንድ ላይ ውጣ፣ ምክንያቱም ማንም ወንድሞችም የሉም። ኦኬ እሺ በቃ ሉታ አብዱ እንትንበልና ሉታ ስልጣኔ ደግሞ ሙሉ አድርገው ኡስታዝ የኮመንት ብቻ ነው። እስቲ ኢንሻላ ጸባይሽን ከሰምርሽ። አረ እኔ ጸባይ አለኝ። ኡስታዝ አብዱ ማይክን ክፈተውና በደንብ አስረዳ አስረዳን። መጽሐፉ እንዴት ነው የት ነው የምናገኘው የሚለውን ነገር በደንብ ክሊር አድርግልን። ሰላም አለይኩም በዚ ዋሊኩም ሰላም ወረሕመቱላህ። ሙ ቤንዲና ሀቢቢ ሰላም ነው። እሺ አለው። አልሐምዱሊላህ እነዚህ መጽሐፎች አሉ የኡስታዝ ወሒድ፣ እውን ኢየሱስ የባህሪ አምላክ እንጋ፣ ደግሞ የስላሴ ሳቤ፣ በአንድ አልሰቀሉትም የሚል እና ሌሎች እስላማዊ መጽሐፎችም አሉ። መጽሐፉን የት ነው ማግኘት የሚቻለው? መጽሐፉ ይላካል የትም ሀገር እኛም ጀርመን ብንፈልግ ትልክሉን ያላችሁ ማለት ነው። ትም የትም የትም ሀገር አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ ሳውት አፍሪካ፣ ዱባይ፣ ሳውዲ አረቢያ የትም ሀገር። ምን ያህል ጊዜ ይፈጃል? ማለት የአውሮፓ አሁን ወደኛ አካባቢ ስንት ጊዜ ይፈጃል? ከሰባት እስከ አስር ቀን ባለው ቀን ውስጥ ይደርሰናል። ማሻላ በጣም ደስ ይላል። አሁን ይህን አላውቅም ነበር፣ መጀመሪያ ጊዜ ነው የምሰማው። ስብናላ አያችሁ። ስለዚህ ኤሮፕላይም ካናዳም አሜሪካም የትም ሀገር ያላችሁ የኡስታዝ ወሒድ መጽሐፍን የምትፈልጉ ሰዎች አብዱን ፎሎ አርጉትና በውስጥ ምርጫም በዋትሳፕም የምትፈልጉ ሊያመረጥ ይችላሉ። እነዚህ እዚህ ጋር የምታያቸው መጽሐፎች ሁሉ የኡስታዝ ወሒድ የጻፏቸው ነው። በጣም በርካታ መጽሐፎች ናቸው። በተለይ ለሰለምቴዎችም ጥሩ ጥሩ መጽሐፍ አለ። የምትፈልጉ እህትና ወንድሞች እንሻላ ወንድማችንና አብዱ ፎሎ አርጉት በዋትሳብም የምትፈልጉትን ምርጫ መጽሐፎቹን የተለያዩ መጽሐፍ ብዙ ስለሆኑ እዚህ ጋር ድንገት ሁሉም ላይታዩ ይችላል። አማርጦ የምትፈልጉትን ይልክላችኋል። የትም ሀገር ብትሆኑ በሰባት ቀን ውስጥ አሜሪካም አውሮፓም ያላችሁበት ድረስ ይልክላችኋል። በወስጣ ማለት ነው። ይሄ በጣም ደስ የሚል ነገር ነው። ማሻ አላህ በጣም ናይስ ነው። ስለዚህ የምትፈልጉ ሰዎች ወንድማችን አብዱ ፎሎ አድርጉትና በውስጥ አናግሩት ይልክላችኋል። እሺ ሀባይቢ ልቀጥል አጥራሻ ምናምን እየጠየቁ ነው። እኔ የምኖረው አዲስ አበባ ነው እና አና ውስጥ ስልክ ቁጥሬ ከፕሮፋይል ስራ አለ በዋትሳፕ እና በቴሌግራም አውሩኝ። ሳውዝ አፍሪካ የጠይቃችሁ ልጆች ይላክላቸዋል። ሳውዝ አፍሪካ አለ፣ ዱባይ አለ፣ ሪያድ፣ ጂዳ እና እንደነገራችሁ እሱ አውሮፓ አሜሪካም እና ክፍለ ሀገር ያላችሁ ደግሞ ደሴ፣ ኮንቦልቻ፣ ድሬድዋ፣ ሀረር፣ ጂማ እና ሌላም ክፍለ ሀገር ያላችሁ ሰዎች መጽሐፍ የምትፈልጉ ከሆነ የኡስታዙ ሄድንም እና ሌሎች መጽሐፎች የቁርአን ተፍሲር አለ። ስለ ረሱል ሰለላሁ ዐለይሂ ወሰለም ይህ ታሪክ ስለ ሳህባዎች ብዙ አይነት ነገር አለ እና ማዘዝና መጠየቅ ትችላላችሁ። ሌላ ደግሞ ይሄ አፕሊኬሽን አለ የኡስታዝ ይሄ አፕሊኬሽን አያችሁት? ይህን አወርዱት። ፕሌይ ስቶር ላይ ይታያል። የትኛውም ሀገር ላይ ይሰራል። ኢንተርኔት በሌለ የሌለበት ሀገር ላይ ይሰራልና ዋይፋ ማያስፈልገውም። አይዋ አሁን ገጠር ላይ በተለይ ላላችሁ ሰዎች ይሄኛው በጣም ይጠቅማችኋል። ገጠር ላይ ላሉ ሰዎች። ለምን እዛ አካባቢ ዋይፋ ችግር ስላለ አንዴ ብቻ አፑን ዳውንሎድን ካደረጉት ከፕሌስቶር ላይ በየጊዜው እየገቡ ትምህርቱን መማር ይችላሉ፣ በቀላሉ ማለት ነው። ስለዚህ ይህን ደግሞ የት ነው የሚያገኙ ቴሌግራም ላይ ነው አይደል አብዱ?

አንተ አውራ ብዬ ሄጄ ነበረ ትዚደ እንደሆነ እና ስልክ ነበረ ተደውሎ ማለት ነው። የሄድኩት የነበረው ከአቅሜ በላይ ከቁጥጥር ውጭ የሆነ ነው ደስታ ማለት ነው። እንግዲህ በህይወት እኖራለሁ ከእናንተ ጋር ኖራለሁ ማለት ነው ኢንሻላ። እና ራሴን ራሴ አላውቀውም ራሱ ኖርማል ማለት ነው። እና አሁንም በህልም አለም ውስጥ ነው ያለው ብዬ መሰለኝ ያለው ያለኝ ደስታ ማለት ነው። ያገኘውት ደስታ ማለት በቃ መኖር እንደምችል ሳቀው እንጃ ብቻ አላቅም። እና ከባድ ነው ለእኔ የነበረው ወቅቱ ማለት ነው። እና እንደዛ ነው። ኢንሻላህ አብረን እንሆናለን። ከዚህ በኋላ ምንም ነገር አይመጣም። አይዟችሁ፣ አብሽሩ እና ጥሩ ጥሩ ነገሮችን እንሰራለን ብዬ አምናለሁ። ዋናው የሰው ልጅ እድሜና ጤና ነው። አትኖርም ስትባልና ኖራችኋል ስትባሉ ሁለቱ ልዩነት አለው። ኢንሻላህ በቃ አለው። ኢንሻላህ በድዋ እንረሳሳ አብሽርሳሳ እንሰራለን፣ ስራ እንሰራለን። ኢንሻላህ በጣም ደስ ሚል ነገር ነው። ያው ሰሞኑን ሁላችንም ድዋ ስናደርግ ነበር። አልሐምድሊላህ በጣም ደስ ሚል ነገር ነው የነገርከን። አላሁ አክበር ወላሂ፣ ሁላችሁም አልሐምድሊላህ በሉ። ለአላህ ምስጋና ይገባል። እዚህ ስምንት ጸመ ሁላችሁም አልሐምድሊላህ በሉ። የኡስታዝ ኡስታዛችን እንደዚህ አይነት ኡስታዝ በጣም ለእኛ ለዚህ በተለይ ሚዲያው ላይ ወሳኝ የሆነ ኡስታዛችን ነውና ሁላችንም እንግዲህ እናውቀዋለን ምን ያህል ሰሞኑ ተጨንቀ እንደ ነበር። በውስጣችን ያው ሁላችን ዱዓ ስናደረግ ነበርና አልሓምዱሊላ ወላሂ እኔ ከምንም በላይ ደስ ብሎኛል። ኡስታዝ አልሓምዱሊላ፣ እኔ ቃላት የለኝም። ማሻ አላ አላሁመ ለከ ልሐምድ ለላ ምስጋና ይገባው። እንሻ አላ ገና የአንተም ልጆች እንሻላ አድገው እንዳንተ እንሻላ ጀግና ሆኖ እዚህ ሚዲያ ላይ ገና ያስተማሩ እንሻላ የአባታቸውን ምትክ ይሆናሉ፣ በአላህ ፍቃድ። ወላሂ በጣም ነው ደስ ያለኝ። ራሱ አላሁ አክበር አልሐምዱሊላህ። አብዱ የራስን ቤት ክፈትና በቃ እንትን ማለት ይችላል። ኡስታዝ አንተም ያው መውጣት ካለብህ እንሻላህ ለማስቀጠል። ሀቢብ አብዱ፣ ለአንተ በጣም ብዙ አስተያየት እየመጣ ነው። በፊት ከሶስት ሳምንት ከአራት ሳምንት ጀምሮ እና ኮሜንት ላይም ምንድነው? አንተን የሚሉክ የኡስታዝ ወሒድን አንብቤዋለሁ። አሁን ልናገር ነበር፣ እያነበብኩት ነው። እኔ እዚህ ኡስታዝ ባለበት መናገር ስላልፈለኩ ነው። እሱን እኔ ቤት እንነጋግረዋለን። እሺ፣ ሁሉም እዚ ጋ የጻፋችሁትን አንብቤዋለሁ፣ በደንብ አንብቤዋለሁ። አብሽሩ ሀባይቢ። እኔ አንድ ሰው ባለበት ለዛ ሰው መናገር አልወድም። ለዛ ነው። እሺ ሀባይቢ፣ አንብቤዋለሁ። እኔ ቤት እንነጋገርበታለን። አብሽሩ አንድ ጊዜ እዚህ ጋር ሙቤ ነው አንተ። ሙቤ ሰላም አለይኩም፣ አንተ ጋር ብዙ ነገሮች ይደረጋሉ አውቃለሁ። ያው ኸይረ ስራ ማለት ነው። እና በዚሁ አጋጣሚ ደግሞ ለሀድያ ሙስሊሞች ድምጽ ብትሆኗቸው በጣም አሪፍ ነው። ምክንያቱም መስጊድ እየተቃጠለባቸው ነው። ቁርኣን እየተቃጠለ ነው። በባህል ቀን በጣም እየተሰቃዩ ያሉ ናቸው። እና ካወቀው ሸምሰዲን የሚባል ልጅ አለ። እሱ ቪዲዮ እንዳለ እየለቀቀው ነው። እና በጣም እያዘነ ነው ለእኛ ድምፅ የሚሆንን የለም፣ እርስ በርሳች ትደጋግፋላችሁ፣ እኛ ስማናለን እያለ በጣም እያለቀሰ እየጮኸን ያለው፣ ግን ማንም የሰማው ወንድም የለም። ስለዚህ እኛስ ለምንድን ነው ከነሱ ጋር ማን ሆነው? ባለፈው ቁራን ተቃጠለ ተብሎ ይህ ሁሉ ቂያማ ቆመ፣ እጅቷ ይቀጣ ጠይቀች። ከዛስ በኋላ የሚደረግ ነገር አለ፣ ለሙስሊሞች በተለይ ለሀድያዎች፣ እነሱ በጣም ስቃይ ላይ ናቸው። እና ለእነሱ ድምፅ ብቶ ናቸው። ፕሮግራም ስራ ሙቤ የራሱን የቻለ ፕሮግራም ሰራላቸው ነው። በደንብ ሸምሰዲንም ልከ ማን ጠርተው ናብለው አስመጥተ በደንብ ስነስርት ስራ አንድ ፕሮግራም ማለት ነው። እኔ ግራን የገባኝ ለምን ዝምታው እንደመረጥን ቴሌግራም ላይ ጽፌ ያለው ጥሩ ሁኔታ ውስጥ ስላልነበርኩኝ በድምፅ መግባት አልቻልኩም። የነሱ ጉዳይ ማለት ነው። እና አሁን መጅሊሱ ጉዳዩን እንደያዘው ሰምቻለሁ፣ ኢንፎርሜሽን አለኝ። ነገር ግን መጅሊስ ብቻው በቂ አይደለም። ሰውም በአንድ ላይ በነቂስ ወጥቶ ይሄ ነገር ትክክል አይደለም ብሎ ማውገዝ አለበት። እኛ አካባቢ ላይ የሆነ ነገር አልተደረገም ብለን የምናስበው አይደለም። ጉዳዩ ሁሉም ቦታ ነው ካለን ሁሉም ቦታ ነው መሆን ያለበት። ሙስሊም ማለት በመላው ዓለም ላይ ነው ያለው። አንድ ቦታ ላይ እንትን ሲል ስለ ፍልስጤሞች እናወራ አይልን እዛ ደረስ ተሻግረን የማያውቁን እኛ የምናውቃቸው ማለት ነው። ስለዚህ ከዛ አንጻር ነው። ኢንሻላህ አንድ ፕሮግራም ይዘህ እንደምታደርግ ተስፋ አለኝ። ያው ታውቀዋለህ፣ እኔ ይሄ ነገር ሳላስብበት አይቀርም። ያው ሰሞኑን ያለውን ችግር ስለምታውቀው ነው እንግዲህ ለዛ ነው እንሻላ። ግን ያው ብዙም እህቶች ጽፈውልኛል በውስጥ። ለዚህ ነው እንሻላ። ለማንኛውም ይሄኛውን አካውንቴ ለማታውቁኝ ሰዎች ይሄ ግራ እንዳይገባችሁ፣ ይሄ ባክ አካውንቴ ነው። ይሄን አካውንት ፎሎ አድርጉኝ እንሻላ። በዚህ አካውንቴ በዚህ ልገባ እችላለሁ እንሻላ ያለውን ነገር ደግሞ ከነሱ ጋም ተነጋግረን መደረግ ያለበት ነገር እናደርጋለን። ከዚህ በፊትም ያው የሀዲኛ ነገር የዚህ ቦታ ብዙ ከዚህ በፊትም እንደዚህ አይነት ሰርተናል፣ ግን እዛ ጋ ያለው ችግር በጣም ከባድ ችግር ነው። በተለይ መጅሊስ አሁን ጉዳዩን ከያዙ በጣም ደስ የሚል ነገር ነው። መጅሊስን በዚህ ጉዳይ ላይ በሰፊው መስራት አለበት። እዛ ጋ ያለው በጣም ከባድ ነገር ስለሆነ